የቀለጠው ሰፈር ፉፉዬና ሶፍዬ ሊጋቡ ነው። አዎ ማለት ነው። ማዘር እራሱ እናንተ ተጋብታችሁ ማየት ነው የምፈልገው፣ ልጃችሁን ማየት ነው የምፈልገው ሲሉ ሰምታችኋል። እኔ ራሱ ልክ እንደ ማዘር ነው ሀሳቤ ማለት ነው። ምክንያቱም ፉፉዬና ሶፊ በጣም የሚመጣጠኑ ልጆች፣ የሚደጋገፉ ልጆች ናቸው። ሁለቱም ልበ ንጹሆች ናቸው። ሁለቱም አፍቃሪዎች ናቸው ማለት ነው። አፍቃሪና አፍቃሪ ሲገናኝ ደግሞ አቤት ዓለም ዘጠኝ የነበረችው ወደ አስር ትሞላለች ማለት ነው። ጋይስ አሰላም አለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም ቤተሰብ እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ለቤት አዲስ ከሆናችሁ ሰብስክራይብ፣ እንዲሁም ቪዲዮ ላይክ አድርጉ። እንግዲህ ትናንትና እነፉፉዬ ለየት ያለ ቪዲዮ መጥተዋል። በቃ አቤት እንክብካቤ ሶፊዬ ማለት ነው ፉፉዬን እየተንከባከበችው፣ እግሩን እያጠበችው ምናምን እውነት ለመናገር ከትናንትና ወዳ የተለቀቀውን ቪዲዮ አይቼ ፉፉ ይን መተውት ምናምን አይደል ነቶፊቅ የሄዱት እና ዛሬ ፉፉ ሐኪም ቤቱ ነው ምናምን የሚመጣ መስሎ ነበረ። ነገር ግን ደስ በሚል ቪዲዮ ነው እንዳሰብኩ ሳይሆን ደስ በሚል ቪዲዮ ነው የመጡት። እጅግ በጣም ደስ ብሎኛል። ምክንያቱም በቃላ በቃ የተጣለ ሰው መውደቅ የለ ወርቆ መቅረት የለበትም በሚለው ማለት ነው ተነስቶ ከዛ ማለት ነው ሶፊዬ እየተንከባከበችው ምን ልሆንልህ፣ ምን ትሆንልኝ? እኔ ምን ልሆንልህ አንተ ለእኔ ምን ትሆንልኝ እየተባባሉ ማለት ነው። በእግሩ በምኑ በምኑ እና እየተንከባከበችው ማለት ነው ነበረ። እጅግ በጣም ደስ የሚል ቪዲዮ ነበረ። እንደዚህ ሲደጋገፉ መደጋገፍ ማለት እንዲህ ነው ጋይስ። አንዱ ሲወርቅ እኔ ያለው ምን ነው ምን ሆነ ነው ልብ እንደገፍ። አንዱ ሲወርቅም እንደዛው ልብ ሲ መደጋገፍ ማለት እንደዚህ ነው ማለት ነው። ሰው ሲወርቅ ጥሎ መሸሽ፣ ሲነሳ ደግሞ አይዞህ እኔ ከጎንህ ነኝ፣ እኔ ያለሁልሽ፣ እንደዛ ማለት ሳይሆን፣ ሲወርቅም አይዞህ እኔ ያለሁ ከጎንህ፣ ወርቅ አትቀርም፣ ወርቅሽ አትቀሪም የሚል ሰው ነው ማለት ነው። ሰው ማለት ና ፉፉዬ ና ሶፊዬ ደግሞ እየተደጋገፉ ነው። ሶፊ የሆነ ችግር ሲያጋጥማት ፉፉዬ እየደገፈት ነው። ፉፉ የሆነ ችግር ሲያጋጥመው ሶፊ እየደገፈችው ነው ማለት ነው እና እነዚህ ሁለት የሚደጋገፉ ልጆች ባይጋቡ ወይም ደግሞ ይጋቡ ባንል ነበር የሚገርመው፣ ባንል ነበር የሚገርመው ማለት ነው። ስለዚህ ይጋባሉ፣ ይጋባሉ፣ በቃ ይጋባሉ፣ ይጋባሉ። የሚመጣጠኑ ሰዎች ናቸው፣ የሚደጋገፉ ሰዎች ናቸው፣ የሚተዛዘኑ ሰዎች ናቸው። ልበ ንጹሕ የዋህ ናቸው። ሰው ለመጉዳት እንትን የላቸውም፣ ተንኮል የላቸውም፣ ተንኮል የላቸውም እውነት ለመናገር ተንኮል የላቸውም። እነዚህ ልጆችን ማለት ነው ፉፉ ፉፉ ነው ሶፊም ሶፊና ተንኮልም ለሰው ተንኮል የሚያስቡ ልጆች አይመስሉኝም ማለት ነው አይደሉም መረ 100% ሙሉ ታርጊ ያልነግራችሁም አይደሉም ተንኮል የሚያስቡ ሰዎች አይደሉም ንጹሕ ሰዎች ናቸው እና እነዚህ ሰዎች ቢጣመሩ ቢፋቀሩ እንደነገርኳችሁ ነው እንግዲህ አሪፍ ነው አሪፍ ነው ማለት ነው እንግዲህ። ማዘር ከመጋባታቸውም አልፎ ልጃችሁ ወልዳችሁ ለማየት ሁሉ ናፍቆኛል አሉ ማለት ነው። የእናንተስ ሀሳብ ላቅ ያለ ነው። እኔ ራሱን በቃ ልጃቸውን ለማየት ሁሉ ናፍቆኛል። በቃ አዎ፣ እና ይጋቡ ይጋቡ ይጋቡ እያላችሁ ቅልጥልጥልጥ አድርጉ። ድምጻችን ይሰማ ይሰማ። ቶፊቅ የሚባል ምንድን ነው ያሉት? ምንድን ነው ያሉት? ማዘር ምንድን ነው ወስላታ? ነው ያሉት ምንድን ነው ያሉት በኋላ ያ ያ ወስላታ ነው አራድለም ይሁን ሰልሳል ብቻ ለቅ የሚሆነ ነገር ነው ያሉት ማለት ነው። ሚባል ሰውዬ በቃ ማለት ጭራሽ ሶፊን ከመጉዳት አልፎ ፉፉን ደግሞ ትናንትና አንድ ጆከር ከሚባል ማለት ነው ጀሪካ ጀሪካ ይሁን ከጆከር ወደ ጀሪካ ይሁን ማለት ነው ከሱ ጋር ሆኖ ፉፉዬ ለራሱ ጎርተውት ነው ሄዱት ማለት ነው። ሴትን ልጅ መጉዳታቸው አንሶ ደግሞ ሴትን ልጅ አትጉዱ ጥሩ አይደለም የሚላቸውን ሰዎች መጉዳት፣ እነዚህ ልጆች በቃ ልባቸው ጥቅ ጥቅ የማለት እንትን እየታየባቸው ነው ማለት ነው። ማን ይነካኛል፣ ማን አለብኝ ነገር እየተሰማቸው ነው እነዚህ ልጆች። ስለዚህ እነዚህ ሁለት ልጆች ወይም ደግሞ ቶፊቅ ስነ ስርአት ማያዝ አለበት። ስለዚህ ማለት ነው ይሄ ምንድን ነው ያለችው ሶፊ፣ ይሄ ጆከር አንድ የዛ አንድ የዚህ የሚል አስመሳይ ብለዋለች። አዎ ጆከር ጆከር በነገራችን ላይ ማለት ነው እዛም እዚህም አለው የሚል ጦርጧላ ነው ማለት ነው። እና እላቸዋለሁ ወይ እንዴ፣ ምጻችን ይሰማ፣ ይጋቡ እንደዚህ የሙሽራ ልብስ ለብሰው ፎአ አቤት! ከዛ በቃ ጎርደድ ጎርደድ እያለች ሶፊዬ ሙሽራ ልብስ ለብሳ በቃ ፏ ብላ፣ ፉፉ ደግሞ ሱፉን ገጭ አድርገው በቃ ቀብራ እያለ እንዴት ሳስቡ ማለት ነው ጋይስ፣ ሌላው እንትን ውስጥ ገባ ሆነ። ሳስበው እራሱ አይገርምም። እና እንደዚያ የሆነው ምናምን ነገር ባያቸው ደስ ይለኛል ማለት ነው። በቃ አለ ችግርን፣ ችግር ያልፋል፣ የማያልፍ ችግር የለም፣ ዋናው መጠንከር ነው በሚለው በቃ እንደዚህ ሆነው ሰርጋቸውን ብንበላኛ ራሱ ባይን። አዎ እኔ ከተጋቡ እገባለሁ፣ ሀገር ብላ ሰርጋቸው እገባለሁ። አዎ አዎ፣ መቼም ያለው ሳውዲ ነው፣ ሳውዲ አይለቅም ብለዋል እና አይለቅም እንጂ ምን አይለቅም ብለዋል። ብቻ እና ከለቀቀ ሶፊና ፉፉ ከተጋቡ እኔ አገር ገብቼ አብሬያቸው ሚዜ ይሆናለሁ ማለት ነው። ሚዜ ይሆናለሁ። በዚህ ብቻ ፈትፍቼ አልቀርም። በዚህ ብቻ ይገቡ ይገቡ ብዬ አልቀርም። አገር ከገባም ሚዜ ነው የምሆነው ማለት ነው። ሰምተሻው ሶፊ፣ መቼም ያው የሴት ሚዜ ከሴት ስለሆነ የሚሆነው ማለት ነው። እና ለማንኛውም እነዚህ ልጆች በጣም ደስ እያሉኝ ነው። ይበልጥ ይበልጥ ደስ እያሉኝ ነው። ደግሞ መደጋገፋቸው ደስ እያለኝ እያለኝ ነው ማለት በቃ ደስ የሚል ነገር ነው። መደጋገፋቸው በነገራችን ላይ ትምህርት አለው። እውነቴ ነው። ትምህርት አለው። በመጥፎ የሆነ ነገር በመጥፎ ለማያስብ ሰው ነገሮችን ወደ ጥሩ ቀይሮ በጥሩ መንገድ ለሚያስብ ሰው ትምህርት አለው ማለት ነው ሰው እንዴት ወርቆ መደጋገፍ እንዳለበት እርስ በርስ መነት መጠጋገን እንዳለበት፣ በቃ በቃ አንተ እንደዚህ ነህና ወደዛ፣ አንቺ እንደዚህ ነሽና ወደዛ ሳይሆን እንዴት መደጋገፍና እርስ በርስ መንከባከብ እንዳለበት እያስተማሩ ነው ማለት ነው። አዎ ትምህርትም ውሰዱ ማለት ነው ይጠቅማልና። እንግዲህ ደስ ሲል ነበረ። ደግሞ ማዘርማ ማዘርማ በቃ ቀወጡ ድንስ ዳንሱን ምናምን ወደፊት የታያቸው ነገር አለ። እኔ ራሱ ወደፊት የታየ ነገር አለ። ጋይስ፣ ከመቼ ጀምሬ ይሄው አለብሳለው፣ ቬሎ አለብሳለው፣ ሱፋ አለብሳለው፣ ቬሎ አለብሳለው፣ ሱፋ ለኸይር እመስሏችሁ፣ ለኸይር እስላችሁ፣ ዝም ብሎ እመስላችሁ ነው። ለኸይር ነገር እኮ ነው ወደፊት የኸይር ነገር ታይቶኝ ነው በቃ እንጂ ዝም ብዬ በባዶ አይደለም እንትን ቬሎ ማለብሰው ሶፍ ማለብሶ ወደፊት የታየ ነገር ስላለ ነው ማለት ነው። በቃ ፎፉዬ ቪሎን ደቅ ሶፊዬ ቪሎዋን ለብሳ ፎፉዬ ሱፉን ደቅ ነው ማለት ነው። ታገቢኛ ታገቢኛለ፣ ሾይ ታገቢኛለ፣ ሾይ ወንዴ ማክ ነው። ማነው የዘፈነ የሙዚቃ እና እንዴት ዘይላታል የሚለው እየታየኝ፣ ደጋግሞ እየታየኝ ስለሆነ ነው እንዲጋቡም ስለምፈልግ ነው። ስለሚመጣጠኑ ማለት ነው። እና ደግሞ ሌላው ያው ቪዲዮ እያመሹ እየለቀቁ ነው። ለምን እንደሆነ አላውቅም። በተለይ ትናንትና ሁሉም ኢትዮጵያ ያሉ ዩቱበሮች አምሽተው ነው የለቀቁት እና ከትናንትና ወዲያ ቶፊቅ ለራሱ የለቀቀው አስር ሰዓት ላይ ምናምን ነው። ተስፋ ቁርጥ አድርጌ አይመጡን ብዬ ባልኩበት መጡት። ትናንትና ፉፉዬ እንደዚህ ዘጠኝ ሰዓት ተኩል ምናምን ነው የለቀቀው በሳውዲ ማለት ነው እና በኢትዮጵያ ሶስት ሰዓት ነው ምናምን ተኩል ማለት ነው እና እዛ ድረስ ለምንድነው የሚያመሹት? ቪዲዮ በጊዜ ይለቀቅ፣ ድምጻችን ይሰማ። የእውነት ለምሳሌ አሁን የሚተኙ ልጆች አሉ በጊዜ አሁን ለምሳሌ ዱባይ ያሉት በኢትዮጵያ ረሳ ሲሆን እነሱ ጋር ምሳ ነው የሚሆነው ምናምን እና የሚተኙ ልጆች በጊዜ ሊኖሩ ይችላሉ ይችላሉና በጊዜ ቪዲዮ ቢለቀቅ አሪፍ ነው ለእነሱ። ስንትም ስንት መከራቸውን አይተው የሰሩትን ቪዲዮ በምሽት ሰው ሲተኛ ሲለቁት እንትን ይላል ማለት ነው አይታይምና። ድምጻችን ይሰማ፣ ቪዲዮ በጊዜ ልቀቁ። ኔትወርክ ነው ወይስ ምንድን ማብራት ነው ነገር እኮ፣ ኢትዮጵያ ላይ ኔትወርኩ ማብራቱ መዳ ነው፣ ግን ደግሞ እነሱ ያሉት ዋና ከተማ እንትና አዲስ አበባ ነው። የኢትዮጵያ ዋና ከተማ መዲና የሆነችው ዋና ከተማ አዲስ አበባ ላይ ነው ያሉት። ስለዚህ ምን ይቸግራቸዋል? ምን ሆነው ነው በጊዜ ቪዲዮ የማይለቁት? እምነት አንድ ራሱ ድምጻችን ይሰማ ማለት የምፈልገው ነገር ይሄ ነው። በጊዜ ቪዲዮ ልቀቁ። በተረፈ ጨዋታችሁ ደስ ይላል፣ ሁሉ ነገራችሁ ደስ ይላል። ቀጥሉበት፣ ሂዱበት፣ በርቱ፣ ጠንክሩ ስሩ፣ ወጥሩ። የወጠረ ወርቁ አይርቅም የሰራና የበላ ወርቋ አይርቅም ይባላል የተረቱ። ስለዚህ በደንብ ሂዱበት፣ በደንብ ጠንክሩ ስሩ፣ በርቱልኝ ነው ማለት የምንፈልገው። ተተጋባችሁም ሰርጋችሁን ለማየት በጉጉት እንጠብቃለን። በቃ ከተጫጫችሁም እንደዛው እና ማለት ነው። እኛ እናንተን በጉጉት ለማየት የምታደርጉትን የምትለቁትን ቪዲዮ ቀን በቀን የምታደርጉትን ነገር እኔ በራሴ ለማየት በጉጉት ነው የምጠብቃቸው ማለት ነው። ሲያመሹብኝ ቀርተዋል ብዬ ተስፋ ቁርጥ አድርጌ ዘጭ ባልኩበት ምጥጥ ይልኛል ከላይ ኖቲፊኬሽንና፣ ድንግጥ ነው የምለው ማለት ነው እና ስለዚህ በጊዜ ቪዲዮ ይለቀቅልን። ብዙ በጉጉት የምንጠብቃችሁ ልጆች አለን። ዛሬ ምን ተፈጥሮ ይሆን? ዛሬ ሶፊና ፉፉ ምን አደረጉ? ዛሬ ቶፊቅና ፉፉ ምን አደረጉ እያል ብዙ የምንጠብቅ ልጆች አለን ማለት ነው። ስለዚህ በነገራችን ላይ እኮ ድራማ አይደለም ጋይሳ፣ ድራማ አይደለም ማለት ነው። እውነት የሆነ ነገር ነው ማለት ነው። እንዳየ እንደምታውቁት ቶፊቅ ሶፊን ብዙ ነገር በድሎ አታል ማለት ነው። ስለዚህ ድራማ አይደለም የሚደረገው ነገር በቃ ፉፉና ፉፉ ደግሞ ሶፊን ወደደ፣ ሶፊን ፉፉን ወደደችው። ስለዚህ የሚደረገው ነገር ድራማ እንዳይመስላችሁ፣ ሆነ ሪል የሆነ ነገር ነው። ስለዚህ ሪል ነው እያላችሁ እንትን በሉ ማለት ነው። እና ማለት ደስ ይላሉ ማለት ነው። ሁለት የዋህ ልጆች በጣም የሚያሳዝኑ በነገራችን ላይ አላ የሆነ በቃ ሁኔታቸው ስራቸው ምናምን ቪዲዮ ሲሰሩ ራሱ ማለት ነው ትኩረት አድርጋችሁ ብታያችሁ በጣም ነው የሚያሳዝኑት። ምናምን ነገር የሚያሳዝኑት ስላቸው በቃ ያስቃሉ፣ የሆነ ሁኔታቸው ስራቸው ምናምን እና ስለዚህ እነዚህ ሁለት ልጆች አንድ ቢሆኑ ለራሱ ጥሩ ልጅ ለራሱ ይወለዳል ከነሱ ማለት ነው ለሀገርም ለቤተሰብም ለእናት አባትም የሚጠቅም ስነ ስርዓት ያለው ስነ መግባር ያለው ልጅ ነው የሚወለደው ከሶፊና ከፉፉ ውዬ ማለት ነው። እና ውድ ሀገሬ ልጆች ያላችሁበት ሰላማችሁ ብዙ ይበልኝ። ለቤት አዲስ ከሆነችሁን እንደነገርኳችሁ ሰብስክራይብ አድርጉ፣ እንዲሁም ቪዲዮ ላይክ አድርጉ። ባይ